መምህር ዳኒ ለምን ተባረረ? መምህር ዳኒ የገጠመው ያልተጠበቀ ክስተት ከአዲስ አበባ ባህር አቋርጦ እስከ ሄደባት ቻይና ሳይቀር የተባረረውና በሱስ ምክንያት በገጠመው አስቸጋሪ ሁኔታ አባቱን እንኳን መቀበር ሳይችል የቀረው መምህር ዳኒ ከዚህ ሁሉ መከራና ከባድ ሕይወት በኋላ የፊዚክስን ትምህርት በቀላል ሁኔታ ማስተማር መቻሉና አጫጭር ቪዲዮችን በሶሻል ሚዲያ ማጋራቱ የዳኒን ሕይወት በእጅጉ ቀይሮለት ነበር። የአባቱን ቃል በማክበር መምህር የሆነውና በእሱ የተሰቃዩ ቤተሰቦቹን የተመለከተው መምህር ዳኒ ከዚህ በኋላ ማንም ወላጅ በልጆቹ እንዳያዝን እንዳያለቅስም አደርጋለሁ ቢልም በአሁኑ መምህር ዳኒ ከባድ የሆነ ጉዳይ ገጥሞታል። በአዲስ አበባ ያቋረጠውን ትምህርት ይቀጥላል የተባለው መምህር ዳኒ በአሳዛኝ ሁኔታ ሌላ ከባድ ሁኔታ ውስጥም ተገኝቷል። ታዲያ መምህር ዳኒ ምን ገጠመው የሚለውን ጉዳይ በመረጃ ሰዓታችን ተመልክተናል በዝርዝር የምናደርሳችሁናል። ሰላም ጤና ይስጥልን የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን፣ በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያለን ሰሞነኛና ወቅታዊ የሆኑ መረጃዎችን እንሆ በመረጃ ሰዓታችን ለእናንተ ውድ ተከታታዮች ይዘን ተገኝተናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ዘላቂ ሆነ ቤተሰብነትን ከኛ ጋር እየመስርቱ ትኩስና ፈጣን መደጃዎችም በፍጥነት እንዲደርሱ ያድርጉ እያለን ወደ ዛሬ ዝርዝር መረጃችን አለፍ ወደ ዝርዝር መረጃችን ስናልፍ ቲቸር ዳኒ ለምን ተባረረ? አሁንስ ተከትለውት ገደል ለሚገቡ ተማሪዎች ተጠያቂው ማን ነው? ከሰሞኑን አንድ ልጅ ፊዚክስን በማስተማር የተቀናጀው ዝና በማህበራዊ መገናኛ ሲሰራጭ ተመልክተናል። በእንግድነት በቀረበባቸው መድረኮች ሆነ ሰዎች በሚሰጡት ግብረ መልስ ፊዚክስ ጠንቅቆ የተረዳ በቀላሉ ማስተማርን ተካነ፣ እናም ረቂቅን ጥንሳሳብ አግዝፎ ማሳየት የቻለ እንደሆነ ተደርጎ ሲመሰከረለትም ነበር። ብሎም አዲስ አበባ ዩኒቨርሲቲ ያቋረጠውን ትምህርት ያለምንም ቅድመ ሁኔታ እንዲያስቀጥለው የሚ የሚማጸኑም ድምጾች በርክተውም ተሰምተዋል። ታዲያ እንዲህ ያለው ሰው ከነበረ ለምን ተባረረ የሚል ጥያቄም እናነሳለን። እርግጥ በትምህርት ላልመቀጠል በርካታ ምክንያቶች ሊኖሩ ቢችሉም ቲቸር ዳኒ ከሚያሰራጫቸው ምስሎች መረዳት የሚቻለው ቲቸር ዳኒ አሁንም ቢሆን ፊዚክስ በውሎ እንዳልገባው ነው። ሲያስተምር በተቀረጻቸው ቪዲዮዎች እንደሚታየውም ለእርሱ ለራሱ ያልገቡትን መሰረታዊ የሚባሉ ቀላል የፊዚክስ ጽንሰ ሀሳቦች ለማስረዳት ሌሎችንም በወደቀበት በዚያው የተሳሳተ ጎዳና እያስከተለ ነው ሲሉም፣ ሂሳብና ፊዚክስ የሰነፍ ተማሪ ትምህርቶች ናቸው ይባላል። ሰነፍ ማለት የማይገባ ማለት ሳይሆን የማይተጋ ማለት ነው። ምክንያቱም ሂሳብና ፊዚክስ በብዙ ንባብ ሳይሆን በጥቂት መረዳት ብዙ ለማወቅ የሚችሉ አንኳር ጽንሰ ሃሳቦችን መሰረት ያደረጉ ትምህርት አይነት ስለሆነም ነው። የተወሰኑ ማሳያ ምሳሌዎች እንመልከት። አንድ ቪዲዮ ላይ ቲቸር ዳኒ ዋይትለስነስ የሚል ጉዳይ አነሳ። ፌርሙዝ ይዞ ከጠረጴዛ ላይ ወደ መሬት ዘለለ። ከጠረጴዛው ዘሎ እሱ መሬት ቀድሞ ሲነካ ፌርሙዙ ግን አየር ላይ ሲዘገ ያሳየ። እርሱም ፌርሙዙን ወደ ላይ አልወረወርኩትም ብሎ ካደ። ፊዚክስ የሚለው ግን አንድ ትልቅ ቋጥኝም ሆነ አንዲት የወፍ ላባ ከተመሳሳይ ከፍታ ላይ እኩል ወደ መሬት ቢለቀቁ የአየር ግፊት ካልተቋቋማቸው በስተቀር ሁለቱም እኩል መሬት ይደርሳሉ ነው። ይህ ቀላል ሂሳብ አውቆ ከሆነ የካደውና እያስተማረ ያለው ወንጀል ነው። ባለማወቅ ከሆነ ደግሞ ቁጭ ብሎ መማር ሲገባው ላስተምር ብሎ መነሳት በሕልሜ ስቀደስ አደርኩ እንዳሉት መነኩሴ ቅዠት እንጂ ሕልም ሊባልና ሊፈቀድ አይገባውም። ሪልቲቶር የሚል የቲክቶክ ገጽ ላይ ቲቸር ዳኒ ቲቸር ዳኒ የአይዛክ ኒውተንን ህጎች በውል አለመረዳቱን የሚያሳይ በጥሩ ሁኔታ የተለቀቀ ቪዲዮም ተመልክቼም ነበር። በዚሁ አጋጣሚ የተጣመመው እንዲቀናና ስለቀረበው ገንቢ ትችት ላመሰግን ወዳለሁ። ትናንት ደግሞ ቲቸር ዳኒ ሞሽን በሚል ርዕስ ሊያስተምር ጥቁር ሰሌዳ ላይ ሲጽፍ ያየሁት ትርጓሜ የልጁ እውቀት ጠርዝነት ጠቅ መሆኑን የሚመሰክርም ነው። ሞሽን ኢዝ ኮንቲነስ ቼንጅ ኢን ፖዚሽን ወዝ ሪስፔክት ቱ ታይም ከሚለው መሰረታዊ ትርጓሜ ላይ ኮንቲነስ ና ውዝ ሪስፔክት ቱ ታይም የሚለው ቃላት ሲገድፍ ትርጓሜው እንደሚዛነፈው ከቶ አልተረዳውም። ለዚህ ተጨማሪ ማሳያ አንድ በእንግድነት ተጋብዞበት መድረክ ላይ አንድ አይናችሁን ጨፍኑ ብሎ የተቀሰረ አውራጣቻችሁን እንደሚንቀሳቀስ የገለጸበት መንገድ እጅግ ነውር ነው። የተንቀሳቀሰው እኮ የተገለጠውና የተጨፈነውን የአይናቸውን ሽፋሽፍት እንጂ አውራ ጣታቸው አልነበረም። መምሰል ማለት መሆን አይደለምና ወየትለትነስ ሲልም ለእርሱ የሚመስለውን ሳይንስ ነው ለማለት ይደፍራል። ኤሌክትሪክንም በተመለከተ ሲያስተምር ኦፕን ኤንድ ክሎዝ ሰርኪዩት ለማሳየት በራ ጠፋ እያለ የተሳሳተው መሳሳት እዝጊዮ የሚያሰኝ ነው ሲሉም በአጠቃላይ እዚህ ላይ ማንሳት የፈለግኩት አንደኛ እውቀትና ፕሮፖጋንዳ የተለያዩ ናቸው። የሚያውቁ የሚመስሉና አዋቂዎችም እንዲሁ ይለያያሉ። መጋቢ አዲስ ዶክተር ስለተባለ ብቻ አወቀ ማለት አይደለም። የሚናገሩት ሊፈተሽና ሊመዘን ይገባል። እናም በሐኪም ያልታዘዘ መድኃኒት መውሰድ መዘዙ ብዙ እንደሆነ ሁላ ባልተፈተነ አዋቂ ልጆቹን በተሳሳተ ግንዛቤ እንዲጠለፉ ማድረግ ትልቅ ጥፋት ነው። ከመማር ለርኒንግ ይልቅ የተማሩትን መርሳት አንለርኒንግ እጅግ ከባድ ነው። ከዚያም በኋላ ነው የታረመውን የተስተካከለውን መማር ሪለርኒንግ የሚከተለው። ለዚህ እኮ ነው አንድ ሞኝ የተከተለውን 50 ሊቃውንት አይነቅሉትም የሚባለው። እናም አንዴ ዘልቆ የገባን ስህተት በኋላ ናውጣ ቢሉት በእንቁላል በቀጣሽኝ እንደሆነ ካሁኑ ይታረም። ሁለተኛም ልጁን አዲስ አበባ ዩኒቨርሲቲ ይጥራውና ያስተምረው የሚሉ የመንጋ ጩኸቶች ተገቢ አልነበሩም። ድሮንም ትምህርት ለማንኛውም በሕግ ካልተከለከለ በቀር ከፈተና የተፈቀደ ነው። ለዚህም ልጁ ይፍረስ የምንለው የትምህርት ስርዓት ቅጥር ሊኖር አይገባም። አለበለዚያ በርባንን ፍቱልን እንዳሉት አይሁድ አመጽ እንጂ ድጋፍ ሊባል አይችሉም። ምንም እንኳን አዲስ ሰው አዲስ ምዕራፍ አዲስ መሪ ሲመጣ የመጣውን በመጣበት አግባብ ማመስገን እንዲህ የቀደመውን እውነት ክዶ ቀዳሚዎችን መኮንን ተገቢም አይደለም ይመስለኛል። አንዳንዶች በትምህርት ጉዞ የደረሰባቸው ቁስል ለማካካስ እንዲህ አስተምረውን ቢሆን ኖሮ እያሉ መምህሮቻቸውን ሲያኮስሱ ተደምጠዋል። ይህ ተገቢም አይደለም። ክብር ለሚገባው ክብር መስጠት ራስን ማክበር፣ አቋራጭ መንገድ ሁልጊዜ ተቀባይነት ያለውና አዋጭ ላይሆንም ይችላል። ለዚህ አንዱ ምሳሌ ትምህርት ነው። ተማሪዎችም ሊያውቁ የሚገባቸው ማወቅ ብቻ ሳይሆን በሚገባ መንገድ ማወቅ ይጠበቅባቸዋል። ትምህርት ውጤት ብቻ ሳይሆን ሂደቱን ጭምር ነው። አንድ አካሉንም ማዳበር የፈለገ ወጣት በመድኃኒት እገዛ ጡንቻውን ቢያፈረጥም ወይም ደግሞ ደረቱ ላይ ሲክስ ፓክ ያሉት የፕላስቲክ ሰርጀሪ አጥልቆ ሲወጣ ከጥቅሙ ይልቅ ጉዳቱ ነው የሚያመዝ ነው። እናም አንድ መምህር ተማሪዎች እንዲሳተፉ፣ እንዲሰሩ፣ እንዲፈልጉ፣ እንዲያጠኑ፣ እንዲጠይቁ፣ እንዲፈትኑ ደጋግመው እንዲሞክሩ የሚያደርገው ከተማሪዎቹ ጋር ተጣልቶ ሊቀጣቸው ሊያንገላታቸው፣ ሊያታክታቸው ፈልጎ ሳይሆን የትምህርት ሕይወቱ ሂደቱም ጭምር ስለሆነም ነው። እናም ቁም ነገሩ መምህሩ ምን ሰራ ሳይሆን ልጆቹ ምን አሰራቸው ነው ሲሉም በመምህር ዳኒ ላይ የተሰማችሁን አስተያየት ጠንከር ባለ መልኩ እንዲያስፍረዋል። ውድ የፌሽታ ሚዲያ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝናላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁ እያመሰገንን ተሰናበትን። ቸርቆዩል